ሰላም ውድና የተከበራችሁ የቻናላችን ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኛ እጅግ በጣም ደህና ነን፣ እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በአዲስ ቪዲዮ በአዲስ ስራ መጥቻለሁ። ተሙን ሰርፕራይዝ ላደርግ ነው። ከስራ አልመጣም፣ ስለዚህ እኔ ደግሞ ምን አሳውቅ ይመሰላችሁ? የሆነ ፏ አድርጌ ቤቱን ልጠብቀው ነው። አብራችሁ ይሆኑ ተከታተሉኝ፣ ምን ምን እንደማደርግ ታያላችሁ። እሱ ደግሞ እንደዛ ፋሲል በጣም ነው ደስ የሚለው። እና እኔ ደግሞ ስራዋን በቃ ቤቷን ጽድልት አድርጌ የተሙህት ካሜራ ማን ናት? እኔ ደግሞ ቤቷን በማጽዳት ታግዥኛለሽ። እና ሰሞኑን ትንሽ ቤታችን እንደ አለመግባባት ተፈጥሮ ነበር ባዲ ምክንያት ማለት ነው እድሜ ላይ እና ተጣልተን የማናውቀውን ተጣልተናል፣ ከኔ ጋር ራሱ ምክንያቱም እሷን ውጭልኝ ስላለ እንዴት ውጭልኝ ይባላል ብዬ ተጣልተን ነበርና አሁን ወደ ትንሽ ወደ መግባባቱ ቦታ ስለደረስን ከአዴ ጋር ተመካክረን ቤቱን ጸዳ አድርገን ፎ አድርገን ሰርፕራይዝ ልናደርገው ነው እና ምን እንደሚሰማው አብረን እናያለን። ውድ ቤተሰብ፣ ይሄ መቼም የእናንተ እይታ ለእኛ ይጠቅመናል፣ ለእናንተ አይጎዳችሁም። ብታዩን በንትን ምትሉ ግን ያው ሸር ላይክ ሰብስክራይብ አድርጋችሁ አበረታቱን። ያው እንደዚህ ከፍ አድርጉን፣ አንድ ስቴፕ ወደ ላይ እና ተከተሉኝ እና ውድ ቤተሰብ ቤቱን ጸዳ አድርገናል። ተሙን እየጠበቅን ነው። አይ ዘገየ ድርሻ ያለው ካለቆየኩ እንደዚህ ብሎ አምሮበት ቤቱ ቡና ሊፈላ

አባ አይንህን ጨፍን። ሰርፕራይዝ ይደርግ አይንህን ጨፍና መጀመሪያ ጨፍናል። እውነት በል እንዳትገልጥ አደራ። ቃል ቃል ነው አይፈረስም መቼ

አረ፣ በእግዚአብሔር ምንድን ነው የምትሠሩት? አይደል እግዚአብሔር ነው ያለኝ። ምንድን ነው ምንድን ነው አዘጋጅቼልህ የዛሬውን ልደት? እንዴት ታዲያ? መች? ገና እኮ ነው አንድ ወር ቀድሞ ነዋ የሚዘጋጀው ልደት።

ሰጦታ ስጦታ ያለ በኋላ አልብሸ ልክ ከሆነ በዚወት ገባና ማለት ነው። ከዛ በኋላ ዋው ምናምን ብለ በጣም ጠብቋል ስጦታ ማለት ብሰጥህም እንደዚህ ከህተ መሃል ሰጥቼ አላውቅም። እና አታምንም ሰው ለአንተ ያለኝን ፍቅር ለመግለጽ ዛሬ ቀኑ ምንድነው እ ዛሬ ቀኑ እንዴት ነው? እንደዚህ መስማ የገንዘውን ልብስ ብታየ፣ ማለት ነው እንዴት እንደሚያምር አላወቅም። ጓጎ እውነት ኧረ እኔ ሰርፕራይዝ ይቅርብኝ ልየው እና መጀመሪያ ሰርፕራይዙ ይቅርብ። አይኔ ግን በጣም ቁጥርህ ጠፋኝ። በዘንድሮ ዓመት ሁለት ሺህ አስራ ሰባት ገዝቼልህ ስለማለቅ ጠፋኝ ቁጥር ነበር። ላርጅ ነው

ለስላሳነታ ለስላሳነታ ተምራለች። ትንሽ ያዘ አድርጎኛል። በእኔ እኮ ለክቼ ነበር የገዛሁት። እኮ አይደለንም ማለት ነው። ሰርፕራይዙ ታዲያ የእኔን እንትን በይልኛ። ታዲያ እንዴ፣ ቆይ ልጨርስ እንጂ በላይ መደረቢያ ያራሱ ገዝቼ እላለሁ። አረ በፈጣሪ እንግዲህ፣ አንተ ደግሞ የሆነ ክር ገመድ ምናምን ያለው ማለት ገመድ ምንድን ነው? ገመድ ለምንድን ነው እንዴ? እጀ ጠበ እጀ ጥበብ ነው መቼም ማሰሪያ አይደለህም በፋሽን የመጣ ልብስ ነው እንደዚህ የሚያስ የሚታሰር ምናምን ነገር ያለው ፋሽን የመጣ ልብስ ማለት ነው እ አርተሩ ከነቴራ ይላል የኛ ሀገር ሰው ከተመኘው ደግሞ ሴደርዬ ይባላል አሁን ቀጥ ብለው እኔ መጀመሪያ ተጨማሪ ስጦታለ ቀስ ዛሬ ግን ቀኑ በጠዋት ራሱ ደስ ብሎኝ ነው የወጣሁኝ እ ከጠዋት ነው ወፍ ከጠዋት ነው የሚባለው። ኧረ በፈጣሪ እኔ ጨንቆኛል፣ እውነት ጨንቆኛል። ኧረ እኔ እንደዚህ የተከረበተ ነው የወንዝ ወንዝ ዳርቻ ምናምን ቁጭ አልኩ ነው የመሰለኝ የሆነ ምገባ ምገባ ነው የመሰለኝ። አዲ፣ አረ፣ እውነታችን ነው በጣም የሚያስፈራ ነገር የለን ሲሆን ሲሆን ጨለማ

እንዲና ታዲያ መጀመሪያ ሳይዘጋጅ ነው እንዴ? ታዲያ አሁን እኔ ታስሬ ነው እንዴ? እኔ ታስሬ ነው እንዴ? ታዲያ ማርያምን በጣም አጥብቆኛል። ሲጀመር ማለት ተደረቧል። አ ስጦታ ስጦታ ነው እንዴ? እና ታዲያ እንደዚህ ለምን አጠበቃችሁ? ቆሉ ነኝ በመድኃኒዓለም ሃ huh. እዚህ በላይ ምንድን ነው? እኔ ፈርቻለሁ። እውነት ግን የሆነ ነገር እያሰባችሁ ነው። እኔ ውስጤ አልተቀበለልኝም። ያው የት ስር ነው ያው አብስር ነው እንዴ ስታነብ ቆየች ጠበቀችው አሁን ይገለጣል አይደል ጨረስን ስጦታው ጨረስን ያልመሰል አሁን ወደ መገለጡ ፈንታ ደርሰናል ውድ ቤተሰቦቻችን ስጦታችን አበርክተናል። ካሁን ደግሞ የእሱ የማየት ፕሮግራም ላይ ደርሰናል። ይኸው ይሄን ይመስላል። የእኛ ስጦታችን የቤቢሹ ጃኬት ከነቴራ። እሱን ይመስላል የሱቅ አለባሽ ነው

ላይቀርም በደምብ እንደ ውድ ቤተሰብ እንመስል ነበረ። ሰርፕራይዙ ያው እንደዚህ ቤት አሳምረን ነት እንዳባረበት ቤቱ እራሱ ይሄ አንተን ለመበሳጨት የተደረገ ሴራ ብቻ እንጂ ሌላ ነገር ምንም የተፈጠረ ነገር የለም። አንተው ዛሬ ማርሱን ጠብቂ ግን ማለት ነው። አዲም ቆይ